በዕለተ ረቡዕ የተፈጠሩትን ፀሐይ፣ ጨረቃ፣ ከዋክብትን በየሰረገላቸው የሚጠብቁ ሰባት ቅዱሳን መላእክት አሉ። ስማቸው ማን? ፀሐይ አንዱ ስሟ ፀሐይ ነው። ተጨማሪ ሁለት ስሞች አሏት። ጨረቃ አንዱ ስሟ ጨረቃ ነው። ተጨማሪ ሰባት ስሞች አሏት። እነማን ናቸው? በስመ አብ ወወልድ በመንፈስ ቅዱስ አህዱ አምላክ አሚን። እንደምሰነበታችሁ። አሚን ያምላካችን የእግዚአብሔር ስሙ የከበረ የተመሰገነ ይሁን። ለቃል መውረድ ለስጋ ማድረግ ምክንያት የሆነች እናታችን ቅድስ ድንግል ማርያም፣ ቅዱስ ዕፀ መስቀሉ፣ ቅዱስ ቤተክርስቲያን ሃይማኖታቸው የጸና ምግባራቸው የቀና እግዚአብሔር ያከበራቸው ቅዱሳን እግዚአብሔር ባከበራቸው መጠን ስማቸው የከበረ የተመሰገነ ይሁን። ባለፈው የትምህርታችን ክፍለ ጊዜ የዕለተ ማግ ሰኞ ወይም የዕለተ ሰሉስን ስነ ፍጥረት ተመልክተን ነበረ። ዛሬ ደግሞ የዕለተ ረቡን ስነ ፍጥረት የምንመለከት ይሆናል ማለት ነው። እግዚአብሔር መንፈስ ቅዱስ ዕውቀቱን ጥበቡን ማስተዋሉን ለሁላችንም ያድልን። የዕለተ ረቡ ስነ ፍጥረት፣ ረቡ የቃሉ ትርጉም ምን ይመስላል ከተባለ ረቡ ቃሉ የግዕዝ ቃል ሲሆን ረብኦ ረብኦት ካለው የግዕዝ ንዑስ አንቀጽ የተገኘ ሲሆን አራት፣ አራተኛ ማለት ነው። በዕብራይስጥ ይህ ዕለት ዮም ሬቪ ዮም ሬቪ ሲባል በአረብኛ ደግሞ አል አርባ ተብሎ ይጠራል። ትርጉሙም አራተኛ ዕለት ማለት ነው። በሁለቱም ቋንቋ ያለው በዕብራይስጥም በአረብኛም ዮም ሬቪ እና አል አርባ የሚለው ትርጉማቸው አንድ አይነት ነው። አራተኛ እለት ማለት ነው። እግዚአብሔር ስነ ፍጥረትን መፍጠር ከጀመረ አራተኛ ቀን እንደሞላው እለቱ አራተኛ ቀን መሆኑን የሚያመላክቱ የሚጠቅሱ ናቸው። የዕለተ ረቡዕ ስነ ፍጥረታት የተፈጠሩት መቼ እለት ነው ከተባለ ማግሰኞ ማታ ለረቡዕ አጥቢያ ነው። የተፈጠሩበት ሰዓት ደግሞ በጊዜ ሰርክ ነው የተፈጠሩት ፍጥረታት ደግሞ ፀሐይ፣ ጨረቃ፣ ከዋክብት ናቸው። ፀሐይ፣ ጨረቃ፣ ከዋክብት ተፈጥሯቸው ከምንድን ነው የሚለውን ደግሞ እንመልከት። የፀሐይ ሰሌዳ ተፈጥሮዋ ከምንድን ነው ከተባለ ከእሳትና ከነፋስ ነው። በእሳትነቷ ትተኩሳለች ታቃጠላለች በነፋስነቷ ትሄዳለች ትሄዳለች። የጨረቃና የከዋክብት ሰሌዳቸው ተፈጥሯቸው ከምንድን ነው ከተባለ ከነፋስና ከውሃ ነው። ከነፋስና ከውሃ ነው። ጨረቃ ከዋክብት በነፋስነታቸው ይሄዳሉ፣ በውሃነታቸው ይቀዘቀዛሉ። የፀሐይን የጨረቃን የከዋክብትን ብርሃናቸውን ከወዴት አምጥቶ ፈጥሯቸዋል ቢሉ ለይኩን ብርሃን ብሎ ከፈጠረው ብርሃን የስንዴ ቅንጣት ያህል አምጥቶ ነው። እግዚአብሔር አምላክ በዕለተ እሁድ ከፈጠረው ብርሃን የስንዴ ቅንጣት ያህል ወስዶ ይችን የስንዴ ቅንጣት ያህል የምታህለውን ከሰባት ከፍሎ ሁለቱን እጅ ለጨረቃ ቀብቶታል። ሁለቱን እጅ ለማ ለጨረቃ ቀብቷታል። አንዱን እጅ ለከዋክብት ቀብቷቸዋል። ለከዋክብት ቀብቷቸዋል። እንደ ክብራቸው አበላልጦ ቀብቷቸዋል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 41 የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው፣ የከዋክብትም ክብር ሌላ ነው በክብ አንዱ ኮከብ ከሌላው ኮከብ ይለያልና ይላል። አንድ እጅ ለማያትና ለደመናት ቀብቷቸዋል። አንዱን እጅ ለማያት ማያት ማለት ለውሃዎች እና ለደመናት ቀብቷቸዋል። ደመና ብሩህ ነው፣ ውሃም ገጽታው ያበራል። ሶስቱን እጅ ለፀሐይ ቀብቶታል። ከዚህ በኋላ መላእክት ይህን አይተው ምስጋና አቅርበዋል። በመጽሐፈ ኢዮብ ምዕራፍ 38 ቁጥር 7 ላይ እንደተገለጸው ፀሐይ ብርሃኗ ከጨረቃ ብርሃን ሰባት እጥፍ ይበልጣል። ፀሐይ መጠኗ ከጨረቃ እኩል ነው፣ ነገር ግን እኛ ከዚህ እንደምናየት ናት። እንደ ጨረቃ እኛ ከዚህ እንደምናየት ናት። ፀሐይ እሱን እስቲ ቪዲዮውን ደግሞ እንመልከት። ስለዚህ እንደተመለከታችሁት ፀሐይ እኛ እንደምናስባት ናት። ፀሐይ የምትሰለጥነው የምትወጣው የምትበራው ቀን ወይስ ማታ በመዓልት ወይስ በሌሊት? አቤት በቀን በመዓልት ነው። ሌሊት ለምንድን ነው የማታበረው? ጨረቃ ከዋክብት የሚበሩት የሚወጡት የሚሰለጥኑት በሌሊት ነው፣ በጨለማ ነው። ለምንድን ነው በቀን የማይበሩት? ለምንድን ነው በቀን የማይሰለጥኑት ከተባለ እግዚአብሔር አምላክ ለሥነ ፍጥረቱ ብሎ ያደረገውን ነገር እንመልከት። ፀሐይ ስለምን መዓልቱን ብቻ ቀንን ብቻ አብርታ ቀረች ቢሉ፣ ፀሐይ ሌሊቱን ጨምራ ብታበራ ኖሮ ከግለቷ ከላህቡ ከላቡ ብዛት ከዋዕዩ ከሙቀቱ ጽናት የተነሳ ፍጥረቱ ሁሉ በነደደ በተቃጠለ ነበረ። እግዚአብሔር አምላክ ፍጥረቱ ሁሉ እንዳይነድበት እንዳይቃጠልበት ብሎ በቀን ብቻ እንድታበራ በቀን ብቻ እንድሰለጥን አድርጓታል። ይህም እግዚአብሔር አምላክ ለኛ ያለውን ፍቅር ያሳየበት መንገድ ነው። ጨረቃስ ስለምን ሌሊቱን ብቻ አበራች ቢሉ፣ ማታ ላይ ብቻ ስለምን አበራች ቢሉ፣ ጨረቃ ማዕልቱን ጨምራ ብታበራ ኑሮ ከውርጩ ብዛት ከቁሩ ከብርዱ ጽናት የተነሳ ፍጥረቱ ሁሉ በተበረደ በተኮማተረ ነበር ይላል እና ፍጥረቱ እንዳይበረድበት እንዳይኮማተርበት ብሎ እግዚአብሔር አምላክ ጨረቃንና ከዋክብትን በሌሊት እንዲያበሩ አድርጓቸዋል ማለት ነው። ፀሐይ፣ ጨረቃንና ከዋክብትን በየሰረገላቸው የሚጠብቁ ሰባቱ መላእክት እነማን ናቸው ከተባለ፣ አንደኛ አፍ አፍ፣ ሁለተኛ አፍ ካየር፣ ሶስተኛ አፍ ካያር፣ አራተኛ አፍ ካቲር፣ አምስተኛ አፍ ኪር፣ ስድስተኛ አፍ ኪል፣ ሰባተኛ አፍ ካቲል ናቸው። ፀሐይ፣ ጨረቃና ከዋክብት ለምን ተፈጠሩ? እግዚአብሔር አምላክ ፀሐይን፣ ጨረቃን፣ ከዋክብትን ለምን ፈጠራቸው ከተባለ ቢያንስ ቢያንስ ስለ ስድስት ምክንያት ነው። አንደኛ ለጊዜ መቁጠሪያ እንዲሆኑ፣ ለዘመን መታወቂያ የሆኑ ዘንድ ኦሪት ዘፍጥረት ምዕራፍ አንድ ቁጥር አስራ አራት እንዲህ ይላል። እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለአመታትም ይሁኑ ይላል። ዕለትን የምንቆጥረው በፀሐይ፣ በጨረቃ፣ በከዋክብት ተጠቅመን ነው። ፀሐይ፣ ጨረቃ፣ ከዋክብት ባይኖሩ ኖሮ ዕለት የለም፣ ሳምንት የለም፣ ወር የለም፣ አመት የለም፣ እዮቤ ልዩ የለም። ስለዚህ ለምን ተፈጠሩ ከተባለ ለጊዜ መቁጠሪያ እንዲሆኑ ለዘመን መታወቂያ የሆኑ ዘንድ ነው። ሁለተኛ ለምን ተፈጠሩ ከተባለ በዚህ ዓለም ያበሩ ዘንድ ነው። በዚህ ዓለም ያበሩ ዘንድ ነው። ፀሐይ ጨረቃ ከዋክብት የሚያበሩት ከጠፈር በታች ነው እንጂ ከጠፈር በላይ አይደለም። ስለዚህ እግዚአብሔር አምላክ ፀሐይን ጨረቃን ከዋክብትን የፈጠራቸው በዚህ ዓለም ለሚኖሩ ፍጥረታት ያበሩ ዘንድ ነው። ሶስተኛ ፀሐይ፣ ጨረቃ፣ ከዋክብት ለምን ተፈጠሩ ከተባለ ለፍጥረት ምግብና ጤና የሆኑ ዘንድ ነው። አራተኛ ፀሐይ፣ ጨረቃን ከዋክብትን ለምን ፈጠራቸው ቢሉ ለብርሃንና ለጨለማ መለያ ምልክት የሆኑ ዘንድ ነው። ስለዚህ ፀሐይና ጨረቃ ለእኛ ቀኑንና ሌሊቱን ማወቂያ መለያ ምልክቶቻችን ናቸው ማለት ነው። ፀሐይ ስትወጣ ብርሃን እንደመጣ፣ ጨረቃ ስትወጣ ጨለማ እንደመጣ በእነሱ እናውቃለን። አምስተኛ ፀሐይን፣ ጨረቃን፣ ከዋክብትን እግዚአብሔር አምላክ ለምን ፈጠራቸው ከተባለ ለአንክሮ ፍጥረት እንዲደነቅበት፣ አይቶ እግዚአብሔርን እንዲያደንቅ ለተዘክሮ አምላክ መኖሩን ለማሳሰብ ከእያንዳንዱ ሥነ ፍጥረት በስተጀርባ የእግዚአብሔር መኖር የእግዚአብሔር መግቦት የእግዚአብሔር ውበት አለ። ስለዚህ ለአንክሮ፣ ለተዘክሮ፣ ለትምህርት መማሪያ ማስተማሪያ የሆኑ ዘንድ አብርሃም አምላኩን ያገኘው በሥነ ፍጥረት በኩል ነው። በጌታ በቀኝ በኩል የተሰቀለው ጥጦስ መሃል ላይ የተሰቀለው ጌታችን አምላካችን ኢየሱስ ክርስቶስ አምላክ እንደሆነ የተማረው ከማን ነው? ከሥነ ፍጥረት ነው። ፀሐይ ስትጨልም ጨረቃ ደም ስትመስል ከዋክብት ሲረክፉ ይሄንን ተመልክቶ የእነዚህ ሳስገኛቸው እርሱ ነው ብሎ አቤቱ በመንግስት በመጣ ጊዜ አስበኛለሁ። ስለዚህ አብርሃምም ጥጦስም የተማሩት ከማን ነው? ከስነ ፍጥረት ነው። ከስነ ፍጥረት ነው የተማሩት። ለምሳሌ ፀሐይ ለሚስጥረ ሥላሴ ምሳሌ ናት። ፀሐይ ሦስት ነገር አላት። ክበብ አላት፣ ብርሃን አላት፣ ሙቀት አላት። በክበቧ አብ ይመሰላል፣ በብርሃኗ ወልድ ይመሰላል፣ በሙቀቷ ደግሞ መንፈስ ቅዱስ ይመሰላል። ፀሐይ ሶስት ነገሮች ስላሏት ሶስት ፀሐይ እንደማንል ሥላሴም በስም በአካል በግብር ሶስት ቢሆኑም ሶስት አምላክ አንልም። ለትምህርት ፀሐይን ከጠቀስን ይበቃል። ስድስተኛ፣ እግዚአብሔር አምላክ ፀሐይን፣ ጨረቃን፣ ከዋክብትን ለምን ፈጠራቸው ከተባለ ለሰው ምሳሌ ይሆኑ ዘንድ ነው። ለሰው ምሳሌ ይሆኑ ዘንድ ነው። ፀሐይ መውጣቱ የመወለዳችን፣ በጠፈር ማብራቱ በዚህ ዓለም የመኖራችን፣ መግባቱ የመሞታችን ተመልሶ መውጣቱ የመነሳታችን ምሳሌ ነው። ይሄንን ከተመለከትን ጨረቃ ስሞች አሏት። የጨረቃ ሰባት ስሞች ማናቸው ከተባለ አንደኛ አሶኒያ፣ ሁለተኛ እብላ አይኑ አሳድስ፣ ሶስተኛ ብናሴ አራተኛ ኤራ እነዚህን አራት ስሞች መጽሐፈ ሄኖክ ምዕራፍ 26 ቁጥር 2 ላይ ይገኛሉ አምስተኛ የጨረቃ ስም ምንድ ነው ከተባለ ሶሌያና ስድስተኛ ወርኅ ሰባተኛ ቀመር ስለዚህ ጨረቃ ሰባት ስሞች አሏት እነማን ናቸው ተመለከተ? አሃይ፣ ፀሐይ ከሚለው ስም በተጨማሪ ሁለት ስሞች አሏት። መጻፈ ሄኖክ ምራፍ 26 ቁጥር 1 እንደሚገልጽልን ፀሐይ ሁለት ስሞች አሏት። አንደኛው ስሟ ኦሪያሬስ፣ ሁለተኛ ስሟ ቶማስስ ይባላል። ከዚህ በመቀጠል የምንመለከተው አራቱ ሊቃነ ከዋክብትን ነው። አራቱ ሊቃነ ከዋክብት ወይም መገብተ ከዋክብትን ነው። ከዋክብትን የሚመግቡ አራቱ ሊቃነ ከዋክብትን እንመለከታለን። አራቱ ሊቃነ ከዋክብት የሚባሉት ምልክኤል፣ ህልመል፣ መሌክ፣ ናርኤል፣ ናረኤል እና ብርክኤል ናቸው። እነዚህ እያንዳንዳቸው አራቱን ወቅቶች በየተራ ዘጠና አንድ ቀኖች ይመግባሉ። አንደኛ ዘመን ዘመነ ጸደይ፣ ዘመነ ጸደይ ወይም በልግ፣ ዘመነ ጸደይ ወይም ዘመነ በልግ የሚባለው ከመጋቢት 26 እስከ ሰኔ 25 ነው። ከመጋቢት 26 እስከ ሰኔ 25 በተጨማሪ ከጳጉሜን አንድ ቀን በመውሰድ የሚመግበው የሚገዛው ምልክኤል ነው። ምንድነው የሚመግበው ከተባለ ምግቡም መሬት ነው። ሁለተኛ ዘመነ ክረምት፣ ዘመነ ክረምት የሚባለው ከሰኔ 26 እስከ መስከረም 25 ነው። ከሰኔ 26 እስከ መስከረም 25 በተጨማሪ ከጳጉሜን አንድ ቀን በመውሰድ የሚመግበው የሚገዛው ህልመል መሊክ ነው። ምግቡም ውሃ ነው። ሶስተኛው ዘመን ዘመነ መጸው ወይም መከር ነው። ዘመነ መጸው ወይም መከር መከር ዘመነ መጸው ወይም ዘመነ መከር የሚባለው ከመስከረም 26 እስከ ታህሳስ 25 ነው። ከመስከረም 26 እስከ ታህሳስ 25 በተጨማሪ ከጳጉሜን አንድ ቀን በመውሰድ የሚመግበው የሚገዛው ብርክኤል ነው። ምግቡም ነፋስ ነው። አራተኛው ዘመን ዘመነ ሐጋይ ወይም በጋ ነው። ዘመነ ሐጋይ ዘመነ በጋ የሚባለው ከታህሳስ 26 እስከ መጋቢት 25 ነው። ከታሳስ 26 እስከ መጋቢት 25 በተጨማሪ ከጳጉሜን አንድ ቀን በመውሰድ የሚመግበው የሚገዛው ናርኤል ነው። የሚመግበው ምንድነው ከተባለ ምግቡም እሳት ነው። አንድ አመት በፀሐይ አቆጣጠር 365 ዕለት ነው። በጨረቃ አቆጣጠር 354 ዕለት ነው። በጨረቃ የሚቆጠር ከሆነ ስንት ቀን ይጎላል? አስራ አንድ ቀን ይጎላል። በፀሐይ በትክክል አንድ አመት ስንት ነው ከተባለ፣ 365 ዕለት ከ15 ኬክሮስ ከ6 ካለኢት ነው። በጨረቃ አቆጣጠር 354 ዕለት ከ22 ኬክሮስ ከአንድ ካልኢት ከ37 ሳልሲት ከ52 ራብኢት ከ48 ሃምሲት ነው። ባሳለፍነው በ2017 ዓመተ ምህረት አጉሜን አምስት መቼ ዕለት ዋለ? ሰኞ፣ ማክሰኞ፣ ረቡዕ። ስለዚህ ልደት 19 የሚከበረው ዕለቱ መቼ ነው? ሮብ ነው። ከጳጉሜን የተረፈችው አንዲቱ ዕለት በአዲሱ ዓመት ጌታ የሚወለደው እኔ በዋልኩበት ዕለት ነው ብላ ተጠቁማለች። የረቡዕ ፍጥረታት ምሳሌነት የፀሐይና የጨረቃ ምሳሌያቸው ምን እንደሆነ ባጭር እንመልከት። ፀሐይ ጨረቃ የጻርቃንም የሐጣንም ምሳሌ ናቸው። ፀሐይ የጻርቃንም የሀጣንም ምሳሌ ነች። ጨረቃም የሀጣንም የጻርቃንም ምሳሌ ነች። እንዴት ፀሐይ የጻርቃን ምሳሌ ነች? ፀሐይ የጻርቃን ምሳሌ የምትሆነው እንዴት ነው ከተባለ ፀሐይ ሁል ጊዜ በብርሃን ምሉ ሆና እንደምትኖር ጻርቃንም በምግባር በሃይማኖት ሁል ጊዜ ምሉ ሆነው ይኖራሉና ፀሐይ የጻድቃን ምሳሌ ነች። አንድም ፀሐይ በብርሃኗ ጸንታ እንደምትኖር ጻድቃንም በደግ ምግባር ጸንተው ይኖራሉና ፀሐይ የጻድቃን ምሳሌ ነች። የማቴዎስ ወንጌል ምዕራፍ 13 ቁጥር 43 ላይ የማቴዎስ ወንጌል ምዕራፍ 13 ቁጥር 43 ላይ ጻድቃን በአባታቸው መንግሥት እንደ ፀሐይ ይበራሉ ይላል። ፀሐይ የኃጥአንም ምሳሌ ናት። የኃጥአንም ምሳሌ ናት እንዴት ከተባለ ፀሐይ በብርሃን ምሉ ሆና እንደምትኖር ኃጥአንም በኃጢአት በክህደት ምሉ ሆነው ይኖራሉና ፀሐይ የኃጥአን ምሳሌ ናት። ጨረቃ የጻድቃን ምሳሌ ናት። ጨረቃ የጻድቃን ምሳሌ ናት። ጨረቃ እንዴት የ ጻድቃን ምሳሌ ትሆናለች ከተባለ ጨረቃ አንድ ጊዜ ስትጎድል አንድ ጊዜ ስትሞላ እንደምትኖር ሁሉ ጻድቃንም አንድ ጊዜ በኃጢአት ሲወድቁ አንድ ጊዜ በንስሐ ሲነሱ ይኖራሉና ጨረቃ የጻድቃን ምሳሌ ናት። ጨረቃ የሀጣን ምሳሌ ናት። ጨረቃ የሀጣን ምሳሌ የምትሆነው እንዴት ነው ከተባለ ጨረቃ አንድ ጊዜ ስትሞላ አንድ ጊዜ ስትጎድል እንደምትኖር ሀጣንም በሃይማኖት በምግባር አንድ ጊዜ ሲመሉ አንድ ጊዜ ሲጎርሉ ይኖራሉና ጨረቃ የሀጣን ምሳሌ ናት። አንድም ጨረቃ በሙሉ ብርሃን ተፈጥራ ስትጎድል ስትጎድል ከፍጹም ጥፋት እንድትደርስ ሀጣንም በኃጢአት ላይ ኃጢአት ሲጨምሩ ወደ ፍጹም ሞተ ነፍስ ይደርሳሉና ጨረቃ የሀጣን ምሳሌ ናት። ሲራክ የሰነፍ ልብ እንደ ጨረቃ ሲጎድል ይኖራል እንዳለ፣ ረቡዕ ጥንተ ዮን ይባላል። ለመጀመሪያ ጊዜ ፀሐይ የተገኘችበት ዕለት ስለሆነ ረቡዕ ጥንተ ዮን ይባላል። ዕለተ ረቡዕና እመቤታችን እመቤታችን ቅድስት ድንግል ማርያም በዕለተ ረቡዕ ትመሰላለች። ብርሃናት በጠፈር ላይ ይሁኑ ባለ ጊዜ ከዕለተ ረቡዕ ለሥጋውያን ምግብ የሚሆኑ ፀሐይ፣ ጨረቃ፣ ከዋክብ ተገኝተዋል። ከእመቤታችንም ለመንፈሳውያን ምግብ የሚሆን ፀሐይ ጽርቅ ክርስቶስ ከእርሷ ተገኝተዋልና በዕለተ ረቡዕ ትመሰላለች ፀሐይ ጨረቃ፣ ከዋክብት የተገኙት በስንተኛው ቀን ነው? ስለዚህ ፀሐይ፣ ጨረቃ፣ ከዋክብት በአራተኛው ቀን እንደተገኙ ጌታም ከእመቤታችን በአራተኛው ክፍለ ዘመን ተገኝቷል። ፀሐይ፣ ጨረቃ፣ ከዋክብት የተገኙት በአራተኛው ቀን ነው። ጌታም ከእመቤታችን የተገኘው በአራተኛው ክፍለ ዘመን ነው። አራቱ ክፍለ ዘመናት የሚባሉት እነማን ናቸው ከተባለ አራቱ ክፍለ ዘመናት አንደኛ ዘመነ አበው ነው። ሁለተኛው ዘመን ዘመነ መሳፍንት ነው። ሦስተኛው ዘመን ዘመነ ነገስት ነው። አራተኛው ዘመነ ካህናት ነው። በዘመነ ካህናት ጌታ ከመቤታችን ተገኝቷል። የእለተ ሐሙስ ስነ ፍጥረት